የፌዴራል መንግስቱ መከላከያ ሰራዊት ተዳክሟል፣ እንደ ድሮ እንዳይመስላችሁ። እኛ ደግሞ ከሱዳንና ከኤርትራ ትጥቅ አግኝተን ከበቂ በላይ ታጥቀናል። ያኔ ሰሜን እዝን አጥቅታችሁ በከፈታችሁ ጦርነት ዘመን 250 ሺህ ለ40 ሺህ ሰራዊት ገጥሞም የኢትዮጵያ መከላከያ ሰራዊት ድል ማድረግ የቻለ የጀግኖች ስብስብ ነው። ያጣነውን የምዕራብ ትግራይን ቦታ መልሰን በጉልበታችን እንቆጣጠራለን። ያንንም እንቆጣጠረውም ከፋኖ ጋር ህብረት በመፍጠር ነው ይላል። ከአማራ ክልል ዘርፈው የወሰዱትን የወልቃይት መሬት መልሰው ወሰዱ ማለት ድጋሚ ኢትዮጵያን የሚያሸብሩበት እድል ፈጠሩ፣ ድጋሚ ከውጭ አሸባሪዎች ጋር የሚገናኙበትን መንገድና መስኮት ከፈቱ ማለት ነው። ሁላችንም የምናውቃት ሀገር ይላል ሁላችንም የምናውቃት ሀገር አስፈላጊውን ድጋፍ ሁሉ እንድታደርግልን እየተነጋገርን ነው። ማናት? ሁላችንም የምናውቃት ሀገር ይሄንን ካደረገ ፌዴራል መንግስቱ ወላ አብቹም ይሁን የሚመለከታቸው የመንግስት ባለስልጣናት ህወሃትን ድጋሚ በፖለቲካዊ ውሳኔ በይቅርታ በምናምን ተመልሶ ህጋዊ ይሁን የሚል ጨዋታ ውስጥ የሚገቡ ከሆነ እኔ የክፍለ ዘመኑ ሞኝነት አድርጌ ነው የምቆጥረውና እኔ ከአብቹ ጋር ልዩነት ካለኝ ያ ልዩነቴ የህወሃት አሸባሪዎች ላይ እርምጃ ለምን አይወስድም፣ ሆደ ሰፊነቱ መችን የሚያበቃው የሚለው ልዩነት ትላንትናም ነበር። ዛሬም ከአብቹ ጋር የሚያለያየኝ አቋም ይሄ ነው።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 በዛሬው ፕሮግራማችን የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ የህወሃትን ሃምሳኛ ዓመት አስመልክቶ ያደረጓቸውን ንግግሮች ምክንያት በማድረግ ቆይታ የምናደርግ ነው የሚሆነው። መሆን መልቲሚዲያን ላይክ ሰብስክራይብ እና ሼር እያደረጋችሁ አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ጀነራል ታደሰ ወረደ የጊዜያዊ አስተዳደር ሆነው ከተሾሙ ወደ ስምንት ዘጠኝ ወር አካባቢ እየተቆጠረ ያለ ይመስለኛል። እስካሁን ድረስ የት እንደቆሙ ምን አይነት አቋም እንዳላቸው የሚያሳውቁ ወይም የሚያሳምኑ ሰው አይደሉም። አንድ ጊዜ ከነ ደብረ ጽዮን ጋር ይደመራሉ፣ አንድ ጊዜ ከፌደራል መንግስት ጋር ሆነው ይታያሉ። የት ጋር እንደቆሙም አያስታውቅም የሚባልበት ሁኔታ በነበረበት ሁኔታ ነው እስካሁን ድረስ የቆዩት። ነገር ግን ብዙዎቻችን እንደምንመለከተው ጄነራል ታደሰ ወረደ ከነ አቶ ደብረ ጽዮን ጋር አብረው በመሆን ከፌዴራል መንግስቱ አጌንስት እየተንቀሳቀሱ እንደሆነ በየጊዜው የሚያደርጓቸው ንግግሮች እንዲሁም ተግባራዊ በሆነ እንቅስቃሴያቸው የሚታዩት ነገሮች በሙሉ ከፌዴራል መንግስቱ ጋር በተጻረረ መልኩ የህወሃትን ጉዳይ እያስፈጸሙ ከአሸባሪው የደብረ ጽዮን ህወሃት ቡድን ጋር እየተንቀሳቀሱ እንደሆነ የሚታይበት ሁኔታ ነበር። እንግዲህ ከትላንት በስቲያ ይመስለኛል በነበረው የህወሃት ሃምሳኛ ዓመት ክብረ በዓል ላይ የተናገሯቸው ንግግሮች ከበቂ በላይ ሰውየው የት ጋር እንደቆሙ ማሳያ ናቸው ብለን ስለምናምን እነዛን የተናገሯቸውን ዋና ዋና ፖይንቶች እያነሳን ነው ቆይታ የምናደርገው። እንግዲህ ህወሃት ሃምሳኛ አመቱን አከበረ ሲባል ይሄ ህወሃት የሚባል አሸባሪ ቡድን የትግራይን ህዝብ ሃምሳ አመት ሙሉ በጨለማ ያኖረበት የኢትዮጵያን ህዝብ በዘር ፖለቲካ ገብቶ እንዲታመስ ያደረገበት የኢትዮጵያ ስልጣን ላይ ጊዜና ሁኔታ አጋጣሚ ፈቅዶለት ከኢሳያስ አፈወርቂ ከሚባለው የዘረኞች ፈልፋይ ቡድን ጋር አንድ ላይ በመሆን የኢትዮጵያ ስልጣን ተቆጣጥሮ ለ27 ዓመት የቆየባቸውን ጊዜያቶች ስናስታውስ እነዚህ ሁሉ 50 ዓመታት ለኢትዮጵያ የጨለማ ዘመናት ነበሩ። አሁንም ይሄንን 50ኛ ዓመት በዚህ ደረጃ በህዝብ እየተጠላ ከፌደራል መንግስት ጋር አጌንስት ሆኖ በምርጫ ቦርድ በኩል ህጋዊ አይደለም የሚል ህጋዊነቱ ተነስቶ በ ህገወጥ መንገድ እየተንቀሳቀሰ ያለው የደብረ ጽዮን ቡድን ዛሬም የትግራይ ህዝብ መሪ ነኝ እያለ አምሳኛ ዓመቱን ሲያከብር ይሄን የጨለማ ዘመን ማክበር መቼ ይቆማል የሚል ጥያቄ እየነሳን እያነሳን ወደ ጀነራል ታደሰ ወረደ ንግግር ነው የምናልፈው። እንግዲህ ጀነራል ታደሰ በመጀመሪያ የተናገሩት ንግግር ስለ ህወሃት ከምርጫ ቦርድ መሰረዝን አስመልክቶ ምርጫ ቦርድ የሰረዘን በስህተት ነው ህወሀት አሁን ካለበት ደረጃ ይልቅ የበለጠ ተጠናክሮ የበለጠ ጉልበት አግኝቶ እንዲንቀሳቀስ የምናደርግበት እና ያንንም በገሃድ የምናይበት ሁኔታ እውን ይሆናል። ምርጫ ቦርድ የሰረዘን በስህተት ነው። አሁን ምርጫ ቦርድ በህጋዊ መንገድ ህጋዊ አይደላችሁም ብሎ ቢሰረዘንም እንኳን በፖለቲካዊ ውሳኔ ወይም በፖለቲካ ውሳኔ ወደ ህጋዊነታችን እንመለሳለን ሲሉ ንግግር አድርገዋል። በፖለቲካ ውሳኔ ማለት ምን ማለት ነው? አሁን ዛሬም ያኔ ህወሃት በሰሜኑ ጦርነት ዘመን አሸባሪ ተብሎ ተፈርጆ የነበረ ቡድን እንደሆነ ይታወቃል። ከዚያ በኋላ በሰሜኑ ጦርነት ጊዜ አሸባሪ ተብሎ ከህጋዊነቱ ተሰርዞ የፌዴራል መንግስቱ አዲስ ህግ አውጥቶ ከፕሪቶሪያው ስምምነት በኋላ አዲስ ህግ አውጥቶ የምርጫ ቦርድ ፕሬዝዳንት ወይም ሰብሳቢ የነበረችው ወይዘሪት ብርቱካን ሚዴቅሳ ህጋዊ አድርጌ አሸባሪ የነበረ ቡድንን የመመዘግብበት ህግ ምርጫ ቦርድ ውስጥ የለም ብላ ድጋሚ ህወሃትን አልመዘግብም ብላ ከፌደራል መንግስቱ ጋር የገባችበትን ልዩነት እናስታውሳለን። ከዚያ በኋላ እሷም ከምርጫ ቦርድ እንድትለቅ የሆነበት ምክንያት ይህን ህጋዊ አድርጎ ይህን አሸባሪ ቡድን ህጋዊ አድርጎ ለመመዝገብና ህጉን እንዴት አድርገን እናሻሽለው በሚል ልዩነት ከብርቱካን ሚደቅሳ ጋር በተፈጠረ ልዩነት እንደነበር ይታወቃል። ምርጫ ቦርድን የለቀቀችበት ሁኔታ ማለት ነው። በዛ ሁኔታ ፌዴራል መንግስት አዲስ ህግ አጸድቆ በተወካዮች ምክር ቤት ከፕሪቶሪያው ስምምነት በኋላ ይሄ አሸባሪ ተብሎ የነበረ ቡድን ተመልሶ ህጋዊ እንዲሆን እውቅና ተሰጥቶታል። ነገር ግን ይሄን ህጋዊነት ያገኘው ህወሃት እንደገና ከፕሪቶሪያው ስምምነት በኋላ አንድ ላይ ሆናችሁ የድርጅታችሁን መሪዎች ሊቀመንበርና ምክትል ሊቀመንበሩን እንዲሁም ሰብሳቢና ጸሐፊውን መርጣችሁ አሳውቁ የሚል የምርጫ ቦርድን ትእዛዝ መቀበል ስላልቻለ በህገወጥ መንገድ እየሄደ ህጋዊነትን እየረገጠ በህግ መመራት የማይፈልግ ቡድን መሆኑን ለሁለተኛ ጊዜ አረጋግጦ ድጋሚ ከኢትዮጵያ ምርጫ ቦርድ እንዲሰረዝ ተደርጓል። አሁን በዚህ ጊዜ እነ ደብረጽዮን ድጋሚ ደብረጽዮንም አይደለም ራሱ ታደሰ ወረደ ህወሃት ከምርጫ ቦርድ ቢሰረዝም በፖለቲካ ውሳኔ ተመልሰን ወደ ህጋዊነታችን እንመጣለን እያለን ይህን ጉዳይ ፌዴራል መንግስቱ ሰምተዋል ወይ? አሁን ህወሃትን ለሁለተኛ ጊዜ ድጋሚ ህጋው ህጋዊ አይደለም ተብሎ ተሰርዞ በትግራይ ህዝብ ላይ መዓት እያዘነበ ያለውን ከፌዴራል መንግስት አጌንስት እየሄደ ያለውን ከሻእቢያ ጋር አንድ ላይ ሁኜ ኢትዮጵያን ወጋለሁ እያለ ያለውን ይህን ህወሃት የሚባል ቡድን ድጋሚ ወደ ህጋዊነት ለማምጣት የፖለቲካ ውሳኔ ያስተላልፋል ወይ የሚል ጥያቄ ማንሳት እንፈልጋለን። ይሄንን ካደረገ ፌዴራል መንግስቱ ወላ አብቹም ይሁን የሚመለከታቸው የመንግስት ባለስልጣናት ውሃትን ድጋሚ በፖለቲካዊ ውሳኔ በይቅርታ በምናምን ተመልሶ ህጋዊ ይሁን የሚል ጨዋታ ውስጥ የሚገቡ ከሆነ እኔ የክፍለ ዘመኑ ሞኝነት አድርጌ ነው የምቆጥረውና ይሆናል ብለን አናስብም። እነ ደብረ ጽዮን ግን እነ ታደሰ ወረደ በዚህ ደረጃ ምኞታቸውና እምነታቸውን እየነገሩን፣ በሁለተኛ ደረጃ ታደሰ ወረደ ያነሳው ምንድን ነው? ወልቃይትን አስመልክቶ ነው። የምዕራብ ትግራይን ወይም ወልቃይትና አካባቢውን መልሰን በጉልበታችን እንቆጣጠራለን፣ በጣም በቅርብ ጊዜ እንቆጣጠራለን ብሏል። ያጣነውን የምዕራብ ትግራይን ቦታ መልሰን በጉልበታችን እንቆጣጠራለን። ያንን የምንቆጣጠረውም ከፋኖ ጋር ህብረት በመፍጠር ነው ይላል። ከፋኖ ጋር ህብረት በፈጥረን የምዕራብ ትግራይና ወልቃይትና አካባቢውን ወደ ትግራይ ይዞታነቱ እንመልሳለን። ከዛም ሲቀጥል ከሻዕቢያ እና ከሸኔ ጋር የነበረን ጥምረት እነሱ ጽምዶ የሚሉት ማለት ነው። ያንን ጽምዶ አጠናክረን እንቀጥላለን። የብልጽግና ሰራዊት ተዳክሟል፣ ድሮ የነበረበት ቁመና ላይ እንዳይመስላችሁ ይላል ታደሰ ወረደ። ወልቃይት ማለት የአማራ ክልል ጉዳይ ወይም ወልቃይቴ ነኝ የሚሉ እዛ አካባቢ የሚኖሩ የወልቃይት ህዝብ ጉዳይ መሆኑ ካከተመ በጣም ቆይቷል። ወልቃይትን ለትግራይ መልሶ መስጠት ማለት ወይም እነሱ መልሰው የምዕራብ ትግራይ የሚሉትን ከአማራ ክልል ዘርፈው የወሰዱትን የወልቃይት መሬት መልሰው ወሰዱ ማለት፣ ድጋሚ ኢትዮጵያን የሚያሸብሩበት እድል ፈጠሩ፣ ድጋሚ ከውጭ አሸባሪዎች ጋር የሚገናኙበትን መንገድና መስኮት ከፈቱ ማለት ነው። ስለዚህ ይሄ ጉዳይ የአማራ ክልል ጉዳይ ብቻ ሳይሆን የመላው ኢትዮጵያን ጉዳይ ነው። ያቺን የወልቃይትን እሳት ሂዳችሁ ከነካችሁ በነካችኋት እሳት ባቀጣጠላችኋት እሳት እንደምትቃጠሉ እንድታውቁት ይሄ በተደጋጋሚ ተነግሯችኋል። ዛሬም ግን ፋኖ ከሚባለው አሸባሪ ድርጅት ጋር አንድ ላይ ሆነን የምዕራብ ትግራይን ወደ ትግራይ ይዞታነቱን መልሳለን እያሉ ነው። አሁን የአማራ ክልል ነፃ አውጪ ነኝ ብሎ እየተንቀሳቀሰ ያለው አሸባሪ ቡድን አሁንም እኮ የአማራ ክልል ነፃ አውጪ ነው ብሎ የሚያስብ ጂል አይጠፋም። ምን አይነት ማረጋገጫ እንደሚጠብቁ አላውቅም፣ ነገር ግን ታደሰ ወረደ እንደዚህ እያለ ነው። ይህም ብቻ አይደለም፣ የሚያወራው ሰውየው በቀጣይነት የሚናገረው ምንድን ነው ብልጽግናን እያታለልን ስራችንን በውስጥ ለውስጥ እንሰራለን ይላል። በግሃድ ነው የሚናገረው። ይህም በይፋ መድረክ ላይ ህዝባዊ ስብሰባ በተደረገበት አምሳኛ ዓመቱ የህወሀት በዓል በተከበረበት ያ የጨለማ በዓል ማለት ነው በተከበረበት መድረክ ላይ ነው የተናገረው። ብልጽግና ፓርቲን እያታለን የውስጥ ስራችንን እንስራ፣ በቂ ትጥቅ ከሻዕቢያና ከሱዳን ከአልቡርሃን በኩል አግኝተናል ይላል እነዚህ ሰዎች። ትጥቅ ይፍቱ። በፕሪቶሪያው ስምምነት ትጥቅ እንዲፈቱ ያውም የፕሪቶሪያው ስምምነት በተፈረመ በአንድ ወር ጊዜ ውስጥ ያላቸውን ትጥቅ አስፈትተው ማነው አስረክበው ለፌዴራል መንግስት ታጣቂዎችን ወደ ሰላማዊ ህይወታቸው እንዲመልሱ ዲዲአር የሚለውን ስምምነት የፈረሙ ሰዎች ናቸው። ነገር ግን እንኳን ትጥቅ ሊፈቱ ዛሬም ወታደሮች እያስታጠቁ በየቦታው ሲያሰልፉና እና ያለ ትላንትና የወጡ አንዳንድ መረጃዎች እንደሚያሳዩት ደግሞ ህወሃት ሲያሰለጥራቸው የነበሩ ታጣቂዎች በራሳቸው ጊዜ እየከዱ ከተለያዩ እነሱ በሚጠሩት ክፍለ ጦር ይሁን ምናምን አደረጃጀት ከዛ በጣም ብዙ ሰራዊት እየከዳ ከአካባቢው እየጠፋ እንደሆነም እየሰማን ነው። ዛሬም ግን ከሱዳን እና ከኤርትራ በኩል በቂ ትጥቅ አግኝተናል ይላል። የፌዴራል መንግስቱ የሰራዊት አቋም እንደዛሬው እንዳይመስላቸው ተዳክሟል። እንኳን አይደለም ዛሬ ያኔ ሰሜን ዕዝን አጥቅታችሁ በከፈታችሁ ጦርነት ዘመን ህወሃት የነበረውን ጦር ያህል ምንም አይነት አቅም ያልነበረው የኢትዮጵያ ሰራዊት 250 ሺህ ለ40 ሺህ ሰራዊት ገጥሞም የኢትዮጵያ መከላከያ ሰራዊት ድል ማድረግ የቻለ የጀግኖች ስብስብ ነው። እናንተ እንደምታስቡት ተዳክሞ መስሏችሁ ከሆነ ሞክሩት፣ ሞክሩትና ከዛ በኋላ ታገኙታላችሁ። ነገር ግን ትጥቅ ከሱዳንና ከኤርትራ በኩል እያገኙ እንደሆነ በገሃድ የሚነግረን ታደሰ ወረደ ነው። ሲቀጥል ምን ያለች የሰውዬ ሰውዬ ሁላችንም የምናውቃት ሀገር ይላል ሁላችንም የምናውቃት ሀገር አስፈላጊውን ድጋፍ ሁሉ እንድታደርግልን እየተነጋገርን ነው። ማን ናት? ሁላችንም የምናውቃት ሀገር የኢትዮጵያ ታሪካዊ ጠላት የሆነችው ግብፅ። ከሷ ጋር እየተነጋገርን ነው እያለ ነው። መቼም ሁላችንም የምናውቃት ሀገር ሶማሊያ አይደለችም፣ ኤርትራ አይደለችም። የኢትዮጵያ ጠላት ሁሉም ኢትዮጵያዊ በጠላትነቱ የሚያውቃት ከነ ሻዕቢያና ህወሓት ጋር የምትመሳጠረው ታሪካዊ ጠላታችን ግብጽ ናት። ስለዚህ ሁላችንም የምናውቃት ሀገር በቂ ድጋፍና ትብብር እንድታደርግልን እየተነጋገርን ነው ይላል። እየተነጋገርን ነው የሚለውን ተው እና፣ አብራችሁ እየሰራችሁ ነው። ሲጀመርም የፈጥሯችሁ ግብጾች ናቸው። አሁንም የሚያስታጥቋችሁ ግብጾች ናቸው። አስታጥቋችሁም የትም አልደረሳችሁም። ሻቢያንም ህወሓትንም ግብጽንም አንድ ላይ አድርገን ከኢትዮጵያ ምድር የምናጠፋበት ዘመን እውን ይሆናል። እናንተ በምታደርጉት ጽንዶ በምትሉት ትብብር ማለት ነው። ያንን ነው ማለት የምንፈልገው። ነገር ግን የብልጽግና ዝምታ፣ የብልጽግና መንግስት የአብቹ መንግስት አብቹ ራሱ እየሄደበት ያለው የይቅርታና የሆደ ሰፊነት መንገድ መች ነው የሚቋጨው? ምንድን ነው የሚጠብቀው? እነዚህ ሰዎች የፌዴራል መንግስቱ መከላከያ ሠራዊት ተዳክሟል፣ እንደ ድሮ እንዳይመስላችሁ፣ እኛ ደግሞ ከሱዳንና ከኤርትራ ትጥቅ አግኝተን ከበቂ በላይ ታጥቀናል፣ ሁላችንም ከምናውቃት ሀገር አስፈላጊ ትብብር እንዲደረግልን እየተነጋገርን ነው። ከዚህ በላይ ምንድን ነው የሚጠበቀው? ማለት ምን እስኪሉ ድረስ ነው የፌዴራል መንግስቱና የመከላከያ ሰራዊት አመራሮች ዝምታ፣ ምን እስኪሆን ድረስ ነው። እኔ ይሄ ጥያቄ መቼ እንደሚመለስ አላውቅም። በተደጋጋሚ ጊዜ እንደሚሆን መልቲሚዲያ በተደጋጋሚ ጠይቀናል። እኔ ከአብቹ ጋር ልዩነት ካለኝ ያ ልዩነቴ የህወሃት አሸባሪዎች ላይ እርምጃ ለምን አይወስድም፣ ሆደ ሰፊነቱ መቼ ነው የሚያበቃው የሚለው ልዩነት ትላንትናም ነበር። ዛሬም ከአብቹ ጋር የሚያለያየኝ አቋም ይሄ ነው ኢትዮጵያን የሚወድ ለሀገሩ የሚጠቅም ነገር የሚያደርግ መሪ ነው ብዬ አስባለሁ። ህወሃትን አስመልክቶ ግን እየሄደበት ያለው መንገድ የይቅርታውና የዝምታው መጠን ከአቅም በላይ እንደሆነ ይሰማኛል። አሁንም እሱም ማለት እፈልጋለሁ። እነዚህ ሰዎች ከለውጡ መምጣት ጀምሮ እስከ ዛሬ ድረስ እየተናገሩት የነበረውን የሽብርተኝነት እንቅስቃሴ ዛሬም አጠናክረው የቀጠሉበት ሁኔታ ነው ያለው። ሲቀጥል ታደሰ ወረደ የኦሮሞ ብልጽግና ጠላት ነው ይላል የኦሮሞ ብልጽግና ጠላት ነው። ከኛ አፈንግጠው የሐራ መሬት በሚሉት ነፃ መሬት ላይ ተሰባስበው ያሉ የህወሃት ታጣቂዎች ከህወሃት አፈንግጠው የወጡት ከነደብረጽዮን ታጣቂዎች ወይም ከነ ከነደብረጽዮን ቡድን ወጥተው አገንስት እነደብረጽዮን የቆሙት የህወሃት ታጣቂዎች እና ለትግራይ ህዝብ ሰላም እንጂ ጦርነት የሚያመጣ ኃይል ጋር እኛ ራሳችን እንፋለመዋልን ብለው የትግራይ የአፋር ነፃ መሬቶች አካባቢ የሚንቀሳቀሱ እነዚህ ታጣቂዎች የብልጽግና አሽከሮች ናቸው። አሽከሮች ናቸው ብሎ ብቻ አያቆመም። ደብረ ጽዮን ብልጽግናንም እነዚህንም የብልጽግና አሽከሮች፣ የራሱን የህወሃት ታጣቂዎች ማለት ነው፣ አንድ ላይ አድርገን በቅርቡ እናጠፋቸዋለን ይላል። እናጠፋቸዋለን፣ ቀልድ ሊሆን ይችላል ማለት አሁን አቅም ኖሮት ያንን ነገር ያደርጋል ወይ ወይም አሁን ታደሰ የሚያወራውን ነገር አምኖ የሚቀበል ሰው ሊኖር ይችላል። ያደርጉታል ብሎ መሞከራቸው ግን አይቀርም። እነሱ ሲሞክሩ ደግሞ የሚሞተው አንድም ሁለትም ወታደር በጣም ያሳዝነኛል። ነው ቀድሞ እነዚህ ሰዎች ላይ እርምጃ መውሰድ እየተቻለ እንደዚህ እየፎከሩ እንደዚህ እየተናገሩ እርምጃ እስከሚወስዱ ድረስ ነው ወይ ልክ እንደ ሰሜን እዝ ጥቃት የሰሜን እዝን ጥቃት መንግስት በሚሄድበት የወደ ሰፊነትና የይቅርታ መንገድ እየሄደ እነሱ ያንን የይቅርታና የወደ ሰፊነት መንገድ እንደ ፍርሃት ቆጥረው የወሰዱት እርምጃ እንደሆነ ይታወቃል። ዛሬም እነዚህ ሰዎች እንደዛ እስከሚያደርጉ መጠበቅ አለባቸው ወይ? እናጠፋችኋለን፣ ብልጽግናንም የብልጽግናን አሽከሮች አንድ ላይ አድርገን እናጠፋችኋለን። በቅርቡ አዳዲስ ዜናዎች ትሰማላችሁ ይላል ደብረ ጽዮን። ማን ነው? ታደሰ ወረደ። ምን ማለት እንዳለብን፣ ምን ማድረግ እንዳለበት ፌዴራል መንግስት እኔ ያውቃል ማለት ለኢትዮጵያ የሚጠቅም ነገር ያውቃል የሚሆነውን ነገር ያውቃል ብዬ ስለማስብ እንዲያርግ እንዲያርግ የሚል ነገር ውስጥ አልገባም። ያን የማለት መብትም እንደለለኝ ወይም አቅሙም እንደለለኝ አውቃለሁ። ነገር ግን እየሄደበት ያለው መንገድ በጣም የሰፋና ህወሓትን ካቅም በላይ በእብሪት እንዲንቀሳቀስ ያደረገበት እድል እየሰጠው እንደሆነ በግልጽ ሁሉም የሚያዩ ሀቅ ነው ብዬ አስባለሁ። ብልጽግናንም የብልጽግናንም አሽከሮች አንድ ላይ አድርገን እናጠፋቸዋለን ካለ በኋላ ሰውዬ መጨረሻ ላይ ምንድን የሚለው የኢፈርትን ቦርድ በበላይነት ተቆጣጥረናል ይላል። ኢፈርት ማለት ለኢንዶመንት በኢንዶመንት ስም የተቋቋመ በልማት ድርጅት ስም የተቋቋመ የትግራይን ህዝብ በጦርነቱ የተጎዱ በተለይ የትግራይን ህዝብ ለመጥቀም በጦርነቱ ጉዳት የደረሰባቸውን ሰዎች ልክ ለነሱ እርዳታ የሚያሰባስብ ወይም ለነሱ የልማት ድርጅት ሆኖ የተቋቋመ ድርጅት ሆኖ የተመሰረተ ቢሆንም ነገር ግን እና አቦይ ስብሃት በቤተሰባዊ መልክ የቤተሰብ ቢዝነስ አድርገው የሚመሩት ዛሬም እነ ደብረ ጽዮን የሚሟሟቱት ያንን የኢፈርትን ሀብት ለመቆጣጠር እንደሆነ ይታወቃል። ታደሰ ወረደ በይፋ አደባባይ ላይ ወጥቶ የኢፈርትን የቦርድ ስልጣን ተረክበናል ይላል። ስለዚህ የኢፈርትን ገንዘብ ለጦርነቱ እናውለዋለን ይላል። ከኢፈርት የምናገኘውን ገንዘብ ለጦርነቱ እናውለዋለን፣ ለሰራዊታችን፣ ለዚህ ለታጣቂው ህወሓት የደብረጽዮን ስልጣን ለማስጠበቅ የትግራይን ህጻናት የሚሰዋውና የኢትዮጵያ መከላከያ ሰራዊት ጋር የሚዋጋው ይህ ህወሓት ታጣቂ ለሱ ደሞዝ ለመጨመር ይላል ከኢዛና ኢዛና ከሚባለው የወርቅ ማዕድን የኢፈርት አንዱ አካል ማለት ነው ከኢዛና እና ከመሰቦ ሲሚንቶ በጣም ከበቂ በላይ የሆነ የገንዘብ ድጋፍ አግኝተናል ይላል ለታጣቂዎቹ ደሞዝ ለመጨመር ምን ይበሉን ከዚህ በላይ ምን እስኪሉን ድረስ ነው የምንጠብቀው እኔ እኮ በጣም ነው ግራ የሚያጋባኝ የህወሀት ፉከራ የህወሀት እብሪት እና የፌዴራል መንግስቱ ዝምታ መቼ እንደሚቋጭ እኛ ራሱ ስለ ህወሀት ማውራታችን መቼ እንደሚቆም በጣም ነው የሚያሳስበው ማለት የሚያሳዝን የሚገርም አካሄድ ነው ፌዴራል መንግስቱ እየሄደ ያለው። በአደባባይ እንደዚህ እየወጡ እየለፈለፉ ያሉ ሰዎች ምን እስኪሉ ድረስ ነው የሚጠበቀው። ጦርነቱ እኮ አይቀርም፣ በቃ በኤኒሜስ አይቀርም ጦርነቱ። ህወሃት እስካለ ድረስ ሻዕቢያ የሚባል ድርጅት እስካለ ድረስ ጦርነቱ አይቀርም። ስለዚህ እነሱ ቀድመው ጉዳት ሳያደርሱ በፊት መጥፋት የለባቸውም። ይህንን ጥያቄ አሁንም ለሶስተኛ ለአራተኛ ጊዜ ለአብቹም ለመንግስት አመራሮችም ለመከላከያ ሰራዊት ኃላፊዎችን ማቅረብ እፈልጋለሁ። አሁን ታደሰ ወረደ ይሄን ሁሉ ነገር ከተናገረ በኋላ ከደብረ ጽዮን ጎና አደለም አይ የት ጋር እንደቆመ እርግጠኛ አደለንም እሚል ሰው አለ ወይ? የወልቃይትን መሬት ከፋኖ ጋር ሆነና እናስመልሳለን። ህወሃት ተጠናክሮ እንዲቀጥል በፖለቲካዊ ውሳኔ ወደ ህጋዊነታችን እንመለሳለን። ከዛ ሲቀጥል ወልቃይትን የምናስመልሰው ከፋኖ ጋር ተባብረን ነው። በቂ ትጥቅ ከሻዕቢያና ከሱዳን አግኝተናል። የኦሮሞ ብልጽግና ጠላት ነው። የኦሮሞ ብልጽግና አሽከሮች የሃራ መሬት በአፋር ክልል አካባቢ ነፃ መሬት ላይ የሚገኙ ከህወሃት ያፈነገጡ የህወሃት ታጣቂዎች እነሱንም ብልጽግናንም አብረን በቅርቡ እናጠፋቸዋለን። ለጦርነቱ የሚሆን ሀብት ደግሞ ከኢፈርት አግኝተናል፣ ከኢዛና እና ከመሶቦ ሲሚንቶ ለሰራዊታችን የደሞዝ ጭማሪ የሚሆን ገንዘብ አግኝተናል። ስለዚህ በቅርቡ አዳዲስ ነገር ትሰማላችሁ። ፌደራል መንግስትንም ብልጽግናንም የብልጽግናን ማስከሮች አንድ ላይ አርገን እናጠፋችኋለን እያለን እኔ አሁን ኢሳያስ አፈወርቂ ቢሆን እንደዚህ እየፎከረ ያለው አይገርመኝም። የሀገራት ጦርነት ስለሚሆን ማለት ነው። አንድ ፓርቲ ያውም አሸባሪ ፓርቲ ያውም ለሶስት ለአራት የተሰባበረ ፓርቲ ኢትዮጵያን ለሀያ ሰባት ዓመት በጨለማ ያኖረ የትግራይን ህዝብ ለሀምሳ ዓመታት አመታት በጨለማ እስር ቤት ውስጥ አስገብቶ እያኖረ ያለ በየጊዜው ከጦርነት ውጪ ሌላ ነገር አውርተው የማያውቁ ሰዎች እንደዚህ በይፋ ወጥተው በኢትዮጵያ ሰማይ ስር እያወሩ ፌዴራል መንግስቱም የመከላከያ ሰራዊት አባላትም ምንም አይነት እርምጃ ሲወስዱ አይታይ። ጽምዶ በሚሉት አመራር ሻዕቢያና ህወሀት አንድ ላይ ሆነው ፋኖን እየጋለቡ ጦርነቱን ወደ አማራ ክልል ለማምጣት እየሰሩ እንደሆነ እነጌታቸው ረዳ ራሳቸው በይፋ ወጥተው ነግረውናል። አሁን ከዚህ በኋላ የምንጠብቀው ጊዜና ሰዓት ሞኝነታችንን የሚያሳይና የሚገልጽ ካልሆነ በስተቀር ከበቂ በላይ ህወሃትን ለማጥፋትና ለመደምሰስ ምክንያት አግኝቷል። ፌዴራል መንግስት እስከዛሬ ምክንያት ነበረው። አሁንም ደግሞ እነዚህ ሰዎች የጦርነት ነጋሪት እየጎሰሙ ነው ያሉት። ኦኬ የሚሄድበት የራሱ የሆነ አካሄድ አለው። የፌዴራል መንግስቱ በሚሄድበት አካሄድ ግን እነዚህ ሰዎች ለእብሪት ዳረጋቸው እንጂ ያመጣው ሰላማዊ የሆነ መንገድ ህወሃትን ወደ ሰላም ሲመልሱ አላየንም። ጦርነቱ አይቀርም። ትላንትናም ሰሜን እዝ እስከሚጠቃ ድረስ ጠብቀን ያን ሁሉ መስዋዕት አድርገን ጦርነቱ ውስጥ ገብተናል። ዛሬም እነሱ አጥቅተው መስዋዕትነት አስከፍለውን ከዛ በኋላ ብናሸንፋቸው ትርጉም አለው ብዬ አላስብም እኔ ሳይቀድሙ ለመቅደም፣ ፌዴራል መንግስቱ ምን እየሰራ ነው? ታደሰ ወረደ የሚባል አሸባሪ ከዚህ በኋላ የጊዜው አስተዳደሩ መሪ ነው፣ ከብልጽግና ጎን ነው፣ አይ እነ ደብረ ጽዮንን ለሽፋን ነው የሚከተላቸው ምናምን የሚል ሞኝ ካለ በራሱ ሞኝነት መንገድ መሄድ ይችላል። በዛ ደረጃ ግን የሚሞኝ የፌደራል መንግስት አመራር አለ ብዬ አላስብም። አብቹም ይሄ ነገር ይገባዋል። እስከዛሬ የሄደበት መንገድ በቂ ነው ብዬ አስባለሁ። አሁንም ሃምሳ አመት ሞልቷቸው አሁንም ለሌላ ጭማሪ የጨለማ ዘመን የትግራይን ህዝብ እያጩትና እንደገና ብልጽግናን አጥፍተን ወደ ኢትዮጵያ ስልጣን እንመጣለን እያሉ እነዚህ ሰዎች እስካልጠፉ ድረስ ሰላም እንደሌለ በማስመር የፌደራል መንግስቱ ሆደ ሰፊነትና ይቅርታ መንገድ ጊዜ በሰጠ ቁጥር እንደ ንቀትና እንደ ፍርሃት እየተቆጠረበት እንደሆነ እየሄደበት ያለው መንገድ ይህንን አስረግጠን በመናገር የዛሬውን ፕሮግራም በዚሁ እንጨርሳለን። ከመሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ቤተሰብ መሆናችሁ እንዳትዘነጉና በሱፐር ታንክስ እና በሱፐር ስቲከር ድጋፍ ልታደርጉልንም እንደምትችሉ በድጋሚ ለማስታወስ እወዳለሁ። አብራችሁኝ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።